እሺ ሰላም ቡቡና፣ እንኳን ደሳላችሁ። እኔጋም ኦዲተር እ ያለ እሺ። በ አመሰግናለሁ ስላስገባችኝ። ሰላም ሰላም፣ እንዴት ናችሁ ቡቡና ሀይሚ፣ አድለናለን በጣም እወዳችሁ፣ በጣም የማከብራችሁ፣ በጣም የምወድሽ፣ በጣም ደስ በጣም ነው። ብሩክም ማከብራለሁ አለው እወዳችኋለሁ አለው ሁለታችሁንም

ብሩክዬ ግጥም አለ። ልከፍትላችሁ ነው አንዴ።